አትሰብ እንዲያው ምንም እንኳን አስበንለት እንኳን ስራ ብለን አስበን ሌሊት እንቅልፍ ወይ ትላለህ? ኧረ ወዲያ እንቅልፍ የለ እሱማ ምን እንቅልፍ አለ እሱማ እንቅልፍ የለ ሌትም ስራ እንዲሁ መስኖንም መኖር ምንላለረ መስኖ ሳንዲያ ታይ የእንትናው መሬት ምን አረከው የጥቁርኸው ያንንማ ኧረ ወዲያ እኔ አቅሜ ደክሟል። አቅሜ ደከመ እኔ ኮናተሪዋለሁኝ ረዚ አረ ውሃን ሳዲዋ ታይ እንዲያችን መቸም የግድ የግድ እየተንኳተትኩኝ መቸም

ያመጣውን መቀበል ነው። የስራ ብዛት ሆነ እንደ እንደው ኧረ እኔ እንጃ እንደው ሀምኑ ሂዳ እንደ መጣሁ እንደው አንተ ጠባሳ የሚባል ነገር እንደው እንደው ባለፈው እንደው ጉድ ነው እንደው አንተዬ እንደው ሄዳ ሄዳ እንደው ቦታው እንደው ስትቀመጥ አልመረጠኝ ሆና ነው የሚሆነው። እንደው አቀማመጧ ኧረ ሄዳ ወይ በየቦታው እየተዘረፈጠ ይሆናል

ኧረ፣ እንደው አንተየ፣ ኧረ እንደው ድረስልኝማ፣ እንደው እኔማ አስቸገረኝ እኮ አንተየ። እንደው ምን ታረጋ መሰለ ያው ቤቱም ይህ የሚያስፈራ የለም እናንተና፣ የቅርብና ቅርብ ነው። አዎ እሱማ ምን ነው ሰው ሳያያ ሳያየ ነው የሚሆነው። የእኔንም ድምፅ ሰው ሳይሰማ አዎ፣ የእሷንም ድምፅ ሰው ሳይሰማ ነው ትመክራትና ማታ ደሊት ዘጠኝ ሰዓት ላይ ዘጠኝ ሰዓት ላይ ትንታ ቆርጭ አደርግላታለሁ። መድያኒቱ መድያኒቱ አዎ የእኔ ነው። ብታየው ጥሩ መድያኒ ነው። ብዙ ብዙዎቹን

አንድ ደግሞ ሌላ አውቃልህ ቢልህ እንዲህ አለህ። እንደው ሁሉም ማዋቂ ነኝ የሚለው የለም ነው። እኔ በማውቀው ቀሳሪዬ መድኃኒቱን አደረገዋለሁ። እሺ፣ አሁ ነው ነገ ሌሊት ላካ ነው። አንተ ድምፅህ ከተሰማ ጉል ነው፣ ሰው በማይሰማው ነው